ጠቅላይ ሚኒስትር ሆይ ሰማነ በቃን። ሰማነ መነጋገር አማራጭ እንደሌለው ሰላም ወሳኝ እንደሆነ አንድነት እንደሚጠቅመን ነገርከን፣ ነገርከን እስኪደክመን ሰማነ። የሁሉ ድምፅ የሚሰማባት ኢትዮጵያ ናት ያለችው አልከን፣ ዝም ብለን ሰማነ። እኛማ ከዚህ ንግግር ጀርባ ያለውን ሀቅ እናውቀዋል። ነፃ ጋዜጠኞች የሚታሰሩባት፣ የተቃወመ ሁሉ የሚገደልባት፣ የሚሰደድባት እንኳን የተቃወመ ቀርቶ አንተን ትክክል አይደለም ብሎ የተናገረ ወንጀለኛ ነው የሀገር ጠላት ነው የሰላም ጠላት ነው የሚባልባት ሀገር መፍጠርህን እየኖር ነው እያየ ነው ስለሆነ እናውቀዋለን። ውሸትህ ቅጥፈትህ ሰለችን። ሰው አፈና ውስጥ ሆኖ እንዴት ይነጋገር? ባይገርምህ እንነጋገር የሚባል ማጭበርበር፣ በመልካም ቃላት ተውቦ ለጭቆና የሚደሰኮር የአምባገኖች ቋንቋ እንደሆነ ታሪክ ጥርት አድርጎ አስቀምጦታል። የሚያሳዝነው የእንነጋገር ነገር ለኢትዮጵያ ሕዝብ አዲስ አይደለም። ይህንን ፊልም ከዚህ በፊትም ደግመን ደግመን አይተነዋል። መንግስቱ ኃይለ ማርያም ስልጣን የህዝብ ነውና እንነጋገር እያለ አንድ ጄኔሬሽን ሲያጠፋ አይተናል። መለስ ዜናዊ ልማት ለውጥ ነው እያለ ጨዋ ተቃዋሚን ሲንከባከብ፣ ጠንካራ ተቃዋሚን እንቅልፍ ባይኑ ሳይዞር እያደነ ሲያጠፋ በአይናችን ያየን ምስክሮች ነን። እነሱም አንተም የዲሞክራሲ ለውጥ እናመጣላችኋለን ብላችሁ ስልጣን ከያዛችሁ በኋላ ሽምጥ አድርጋችሁ ካዳችሁን። ይህንን ፊልም ካየነው ቆየን። እውነተኛ ንግግር ከቤተ መንግስት የሚደሰኮር ነጭ ውሸት ከራስ ጋር የሚደረግ መጫጫ አይደለም። እውነተኛ ንግግር የሚደረገው ሰው ነፃ ሆኖ መናገር ሲችል ብቻ ነው። እውነተኛ ንግግር የሚሆነው ጋዜጠኞች ያለፍራቻ መጠየቅ መጠየቅ ሲችሉ ብቻ ነው። እውነተኛ ንግግር የሚሆነው ጋዜጠኞች ያለፍራቻ መጠየቅ ሲችሉ ብቻ ነው። እውነተኛ ድርድር የሚኖረው ህዝቦች ተቃውሟቸውን የጥይት ናዳ ወርድባቸው ማሰማት ሲችሉ ብቻ ነው። መነጋገር ማለት መደማመጥ ማለት የራስህን ንግግር እንደ ገደል ማሚቱ መልሶ በሚነግሩ ደጋፊዎች ፊት መጮህ አይደለም። ወይም ደግሞ አንተን ከማሞገስ ሌላ ስራ የሌላቸውን ሚዲያዎች መስማት አይደለም። ኢትዮጵያውያን ከመቼውም ጊዜ የበለጠ ነቅተናል። ለውጥ ሲነሳም ሲወድቅም አይተናል። ብርቅርቅ ንግግር የተቀናበረ ውሸት፣ የውሸት ብርቅርቅ ንግግር፣ የተቀናበረ የውሸት ውይይት መተማመንን እንደማያመጣ እናውቀዋለን። ለማይጠቀስ ህንፃ ልትገነባ ትችላለህ። የሚያምር ፓርክ ልሰራ ትችላለህ። የአማረ ቤተ መንግሥት ልታቆም ትችላለህ። ይህ ሁሉ ግን በፍራቻ ላይ የተገነባ ስለሆነ መፍረሱ አይቀርም። ታሪክ ምስክር ነው፣ አይዋሽም። ካንተ በፊት የመጡ ሕዝብ ጨቅነው የገዙ በሙሉ ወድቀዋል። አልገባህም እንጂ ሕዝብ ማን አብሮት እንደቆመ ማን ደግሞ በላው ላይ እንደቆመ አሳምሮ ያውቀዋል። ጠቅላይ ሚኒስትር ሆይ በግልጽ ስማ። አታሞኘንም። ሰላምንም በጉልበት በመግደል አታመጣም። ሕዝብን ረጭ አድርጎ በጉልበት ገዝቶ የሚመጣ አንድነት የለም። ዛሬ የሚሰሙ ድምፆችን በማፈንና በማጥፋት የነገን ታሪክ ብሩህ አድርጎ መጻፍ አይቻልም። በንግግር የምታምን ከሆነ እስር ቤቶች ተከፍተው የህሊናና የፖለቲካ እስረኞች ይፈቱ። ህዝቦች በነፃነት ይናገሩ። ተሰብስበው የፈለጉትን ይደግፉ ተቃወሙ። ህዝቦች የፈለጉትን ይምረጡ። ከዛ ውጭ ያለው ንግግር ዲሞክራሲ አይደለም፣ ማጭበርበር ነው እንልሃለን። የኢትዮጵያ ህዝብ ይህን ፊልም ከዚህ ቀደም አይቶታል። ጨው ለራስ ስትል ጣፍጥ ነው ነገሩ። በመጨረሻም አንተ ስለ ኢትዮጵያ ህዝብ የተናገርካትን መልሼ ላሰማህና፣ በዚሁ ልሰናበት። አመሰግናለሁ። መጥላት አሳምሮ ያውቃል። ሲወድ በአንቀልባ ይሸከመናል፣ ትከሻው ላይ ያወጣናል ራሱ ላይ ያወጣናል። የሚያስቀምጠን ቦታ ነው የሚቸገረው ከፍቅሩ ብዛት አንቅሮ ሲተፋ